አሰላም አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የነጃል እንዳሀያት ቤተሰቦች አላ እንዴት ነው የሚያስታውቀው ካሜራ ላይ ደግሞ ሰዎች ካላችሁ በወላዳ በወላዳን ይመጣብኝ እርጉዝ የነበርኩ ጊዜ ሶስተኛ ልጄ በእሱ እንደች ሀቢብ በአርግ ቁርአን ሾሪ እና ባለ ጻፉ ነው ሲ መዳነት እንደካለው ያኔ የባህል ቤት ውስጥ የሚሰራ ነገር ካለው ኮመን ጻፉልኝ። እና ውጆች ዘና ፈታ የሚያረጋችሁ ቪዲዮ መጥቼላችኋለሁ። ቪዲዮ እንደገባችሁ ላይክ አድርጉት። ልጄ ወላሂ አንዳንድ አንድ ታስቀኛለች እና አማርኛ ስለማትችል መራ ታስቀኛለች እና ዛሬ የሆነ ነገር ጠይቅላቸዋለሁ በሷ ፊት ማለት ነው። ምን እንደምትት ሰማታላችሁ ማለት ነው። ኡሚ ኡሚ ነጁ ሰላም በያቸው ሥራ ነው። ሙስሊም እንደዚህ ነው የሚለው እንደዚህ ነው የሚለው፣ ሰላም ናችሁ ነው የሚለው? ወላ ሌላ ሚን ነገር አለው?

የእኔ ቤተሰቦች ወላሂ የረጃ እንዳያህል ቤተሰቦች የእኔ ቤተሰቦች መጀመሪያ የአባት ስም ጥሪያ የረጃ የረጃ እንዴት ናችሁ? እና ቪዲዮን ቪዲዮን ቪዲዮን ዩ እዩ ላይክ አድርጉ ኮመንት አድርጉ ኮመንት ወዳለች ኮመንት አድርጉላት ማሻላ ኮመንት ወዳለች እና እሷ እራሷ አንዳንድ ትለቃለች የተጫወተች እና ዛሬ ልጃት ልጄን የምጠይቃት ጥያቄ ያለኝ ማለት ነው ቤተሰብ ጥያቄን ትመልሳለች እና

እቺ የእኔ ታናሽ እህት ናት፣ ተዋወቋት። እኔ እህትሽ ነኝ አይደል? ታላቅ እህትሽ ነኝ። አንቺ እህቴ ነሽ፣ እህቴ ነሽ፣ እህቴ ነሽ። እኔ እናትሽ አደለውም፣ እህትሽ ነኝ፣ ትልቅ እህትሽ ነኝ። እኔ ትልቋ እህትሽ፣ ታላቅ እህትሽ ነኝ፣ ታላቅ እህት ነኝ። አንቺ ታናሽ እህቴ ነሽ። እናትሽ ነኝ ወላ ምንድን ነኝ ወላ እህትሽ ነኝ? አራ፣ ንገራቸው እህትሽ እንደሆንኩ ጉሉ አነቁትክ

ላብ ስራ እኔ እህትሽ ነኝ፣ ወላሂ እናትሽ ነኝ። እሽቲ ታይ በእናትሽ ታርጃንጭ እናትሽ እናት እናት

ወደ ትምህርት ቤት መልካሙን እውቀት ጎበኛ ለው ቤተሰብ ወላሂ ይሄ ዛሬ ቪዲዮን አይታ ኢትዮጵያ መሄድ በጣም ፈለገች። በጣም አሪፍ ነው። ኢትዮጵያ መራ ቆንጆ ልጆች ሲጫወቱ አይታ አምስም እና እዛ ጋር የሚወለዱ ልጆች ወላሂ ያበቃት ጨዋታ ምናምን ምንም ሲመጥበሉት እኮ እዛ ጋር የሚወለዱ ልጆች እና ኢቲቪ ላይ የሀገራችን ልጆች ሲጫወት ምናምን አይተህ ኢትዮጵያ አንድ ልጆች ስላት ወላሂ ኢትዮጵያ ይውሰጂኛል አለች። አሳዘነችኝም፣ ብቻ አለ ኩልሀል። ሰው ሀገሬ ሰው ነው። በሌላ ዘና በሚል ቪዲዮ እስከምንመጣ